ማታ ምን ተለቀቀ፣ ጠዋት ምን ተለቀቀ፣ አሁን ምን ተለቀቀ ብዬ እኮ ማየው ቪዲዮ ነው አይደል የምከታተለው። ይሄን ማሰብ ትንሽ ስለ ሰው ትንሽ አይገዳችሁ እንዴ? የብሩኬና ሀይሚ እንዲሁም የአብርሽና ሩታ አድናቂ ወዳጅ የሆናችሁ ደስ የሚያሰኝ ዜና ይዤላችሁ መጥቻለሁኝ። የሀይሚ እንዲሁም የአብርሽ አባት የሆኑት ጋሽዬ ከቡታጅራ ድምፃቸውን አሰምተዋል፣ ዝምታቸውንም ሰብረዋል ተብሎ በውስጥ የተለያዩ መረጃዎች ተልኮልኛል። ከሰሞኑ እየተለቀቁ ያሉትን ቪዲዮዎች እየተመለከቱ እንደነበርና እነዚህን ቪዲዮዎችን በተመለከተ ወሳኝ ነጥብን እንደተናገሩ በውስጥ መረጃ ያደርሶኛል በቅርቡም የሚፈጠር አዲስ ነገር ይኖራል፣ ብዙዎችንም የሚያስገርም ነው ተብሏል። ይህ ጉዳይ ሙሉም በዝርዝር ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። ቀጥታ የሚዘንላችሁ ወደ መጣ ነው፣ ዝርዝር መረጃዎቻችን እናልፋለን። በዚህ በኩል ብሩክ እና ሃይሚ የገቡበት ነገር ቀላል አይባልም። ብሩክ እንደ ቀልድ የጀመረው የፕራንክ ቪዲዮ ሀይሚን አስቆጥቶ ሃይሚን አስከፍቶ ወዳልተፈለ

ጥል አምርቶ ሀይሚና ብሩክ እስከ መለየት አድርሷቸዋል። በጉዳዩ ጋሽዬ ተቆጥተዋል። በዛኛው በኩል ደግሞ አብርሽና ሩታ አዲስ ህይወትን፣ አዲስ ኑሮን፣ አዲስ ትዳርን ሀብለው ቢጀምሩም ያልታሰበ ዱብዳ የሆነ ነገር ገጥሟቸው የአብርሽ የድሮ ፍቅረኛ ነኝ ያለሽ ግለሰብ ወደ ሚዲያ መታ የተለያዩ መረጃዎችንም ተናግራ አብርሽ የሚገባው ለእኔ ነው እንጂ ለሩታ አይደለም፣ አብርሽን የማገባው እኔ ነኝ ብላ እንግዲህ ነጽ የምትባል ግለሰብ ል ባለመልኩ ከሰሞኑ የተለያዩ ቪዲዮዎች ስትሰራ ነበር። ከዛም አልፎ ተርፎ ከምትኖርበት ከቡታጅራ ወደ አዲስ አበባን በመምጣት አብርሽ የድሮ ፍቅረኛዋን አግኝታለች። በዚህ የተነሳ ነው ታዲያ ሩታ በሁኔታው ተናዳ፣ እንዴት አብርሽ እኔ በሌለሁበት የድሮ ፍቅረኛውን ያገኛል? ፕሮግራማችን የነበረው እኔም እሱን ባለንበት ነፂን አግኝተን ስለ ጉዳዩ ልንጠይቃት ነበር። ይሁን እንጂ እኔን ህጉን ሳያከብር ያልኩትንም ትዕዛዜንም ሳይጠብቅ አብርሽ ብቻውን ሄዶ ድሮ ፍቅረኛውን አግኝቷል። ስለዚህ እኔ ለአብርሽ ያለኝ ፍላጎት ቀንሷል። አሁን ይሄ ብቻ ሳይሆን የሚሰማኝ በተለያዩ ጊዜያቶች ላይ እየወጣ ነፂን አለማግኘቱም እኔ ምንም አይነት ማረጋገጫ የለኝም ስትል ሩታ በሆኑት ሁኔታዎች ሁሉ ተናዳ፣ እኔም ጓዜን ጠቅልዬ ከዚህ ቤት መውጣት ፈልጋለሁ ብላ አብረው ይኖሩበት ከነበረው አፓርትመንታቸው ሻንጣዋን ይዛ መውጣቷ ተመልክተናል። አብርሽም በተለያዩ ቪዲዮዎች ላይ ሄዶ ሲለምናት፣ ሄዶም እሷን ሲለማመጥ፣ ይቅርታም ሲጠይቅ ተመልክተናል። ይሁን እንጂ ሩታ ሁላ እየጨከነች የጨከነች ይመስላል። ከእንግዲህ ከኔ አብርሽ ጋር የምኖርበት ጊዜ አብቅቷል፣ ወደዛም ቤት አልመለስም ስትል አጠቃላይ ስነ ሁሌታው ገልጻ ተናግራለች። ይህንን አስመልክቶ ነው ታዲያ በተለያዩ በኩል የሚሰሩ የተለያዩ ቪዲዮዎች አሉ። በተለይ ብሩክና ሃይሚ አብርሽና ሩታ ያሉበትን ነገር የሚያሳይ ራሳቸው በዩቲውብ ቻናል የሚለቀቁም ቪዲዮዎች አሉ። እነዚህም ቪዲዮዎች ሁሉ ታዲያ ከቡታጅራ ሆነው የአብርሽም የሃይሚም አባት የሆኑት ጋሽዬ ሁሉንም እንደሚከታተሉ በውስጥ የተላኩልን መረጃዎች ያሳያሉ። እኚህ አባት አያይዘውም እንዲህ ብለዋል። እኔ ምንም የሚያመልጠኝ ነገር የለም፣ ሚዲያ ላይ የተለቀቀውን ሁሉ እያየው ነው። ለምን በልጆቼ የፍቅር የትዳር ህይወታቸው ላይ የተለያዩ ሰዎች ጣልቃ እየገቡ ህይወታቸውን፣ ትዳራቸው እንደሚበጠብጡ ግራ ገብቶኛል። በእኔ በኩል ግን ልጆቼን የመቅጣት መብት አለኝ፣ ልጆቼንም እቀጣለሁ። በፊት ጀምሮ ሳሳድጋቸው በስርዓት በጥበብ ነው ኮትኩቼው ያሳደግኳቸው። ስለዚህ አብርሽም ቢሆን ሙሉን ነገር አጣርቼ ጥፋተኛም ሆኖ ካገኘሁት እንደ ልጅነቱ እገርፈዋለሁ፣ እገስጸዋለሁ። ሀይሚም ብትሆን ገና ካፌ ቁጣ ሲወጣ የምትፈራኝ የምታከብረኝ አባቷኔ ስለዚህ የሃይሚንም ጉዳይ ከብሩክ ጋር የገባችበትንም ሁኔታ በዚህን ያህል ደረጃ ለምን እንዲዘዋወር እንደተፈለገ አልገባኝም። ሃይሚን ጥፋተኛ ሆኗ ካገኘዋት እሷንም በደንብ ነው የምቆጣት በማለት የአባትነት መልእክታቸውን አስተላልፈዋል። ጠቅለል በማድረግ የሃይሚም የአብርሽም አባት የሆኑት ጋሽዬ ከሰሞኑ ወደ አዲስ አበባ መጥተው ጉዳዩን በቅርበት ሆነው ለመፍታትም እንዳሰቡ ጠቆም አድርገው አልፈዋል። ሃይሚም ብትሆን የዋህ ልጄ ነች እጅግ ለመወዳት እጅግ የምትታዘዘኝ በጸባዩዋም የተመሰገነች ልጄነች ለምን በዚህን ያህል ደረጃ ከምትወደው አብሯት ካደገው ከድሮ ፍቅረኛዋ ብሩኬ ጋር ያለችበት ሁኔታ በእርቅና በሽምግልና ብቻ የሚያልቅ ነበረ። ለምን በዚህን ያህል ደረጃ ስሜታዊ፣ እንዲሁም ሆድ እየባሳት ወዳልተፈለገም ነገር እየገባች የፍቅሯን ሁኔታ ሚዲያ ላይ እንደዚህ መነጋገሪያ፣ እንዲሁም ከፍቅረኛዋ ከብሩኬ ጋርም እስከ መለየት ለምን እንደደረሰች ምክንያቱ አልገባኝም ብለዋል። እኝህ አባት አያይዞም የአብርሽና ሩታም ጉዳይ አሁንም ድጋሜ እያሳሰበኝ ነው። በተለይ ከአራትና ከአምስት ወር በፊት በቅርቡ ነበረ አዲስ አበባ ድረስ ተጉዤ ሁለቱ ተጣሉ እንዲሁም በመካከላቸው ርቀታቸው ሰፍቶ ተለያዩ የተባለ ሰዓት ቤታቸው ድረስ ተገኝቼ ነበር ያስታረኳቸው። አሁንስ ለምንድን ነው በአንዴ ሆኖ ባልሆነው እየተነጋገሩ እየተጣሉ፣ እሷ እስከቤት ለምንም ተወጣለች? አብርሽስ ቢሆን ለምን በሆነው ባልሆነው ያስከፋታል? ሲሉ ጋሽዬ ስላለው ሁኔታ ጠቅለል አድርገው ተናግረዋል። በመቀጠልም አሁን ባለው ሁኔታ በሁለቱም ልጆቻቸው ጉዳይ እጅግ እንደተጨነቁና ከሰሞኑ ያሉበት ሁኔታ እሳቸውም ጥሩ ስሜት ላይ እንዳልሆኑ በቅርብ የሚገኙ ሰዎች ስለ ጉዳዩ ጠቅለል አድርገው ተናግረዋል። ጋሽዬ ሀሳባቸው አሁን ላይ አዲስ አበባ መጥተው ሁለቱንም ልጆቻቸውን ያሉበትን የፍቅር ሕይወት በደንብ በማጥናት የልጆቻቸውም ጥፋት ከሆነ በደንብ በመገሰጥ ልጆቻቸውን ለማስታረቅ በቅርቡ ወደ አዲስ አበባም ለመምጣት እቅድ ይዘዋል። ይህንን እቅዳቸውንም ሳይጨርሱ እሳቸውም የልባቸው ሳይደርስላቸው የሚቀመጡ ሰው አይደሉም ሲሉ የቅርብ የሚያውቋቸው በተለይ ደግሞ ባህሪያቸውን የሚያውቁ ሰዎች መረጃዎቻቸውን አድሰውኛል። እንግዲህ ይህ መረጃ የእውነት ከሆነ ደስ የሚያሰኝ ነው። ከቡታጅራ ድረስ መጥተው የልጆቻቸውን ጉዳይ እንደራሳቸው በማሰብ በተለይም የሚለቀቁት ቪዲዮ እንቅርፍ ነስቷቸው የሃይሚንም የአብርሽንም የፍቅር ህይወት ለማስ ለማስተካከል የሚመጡ ከሆነ እጅግ ደስ የሚያሰኝ ዜና ነው የሚሆነው። በቀጣይም እርቁ ሁለቱም ቤት በሰላም ወርዶ ሁሉንም በፍቅር የምንመለከታቸው ይሆናል ማለት ነው። እንግዲህ ጋሽዬ በተለያዩ ጊዜያት የተለያዩ ንግግሮችን ተናግረዋል። ከዛሬ አራት ወር በፊት አዲስ አበባ መጥተው አብርሽና ሩታንም ሲያስማሙ ጓደኞቻቸውን ባሉበት ነው ያስማሟቸው። ታዲያ ጓደኞቻቸውን እናንተም ቢሆን ጥሩ ነገር እንዲፈጠር አድርጉ፣ ማይሆን ነገር እያደረጋችሁ ልጆቹ እንዲቃረኑ አታድርጉ፣ በጥሩ ጓደኝነት በጥሩ ወንድምነት መንፈስ ልጆቹን ምከሩ ፍቅራቸውን እንዲያጠናክሩም አርጉ እያሉ ነው ሲናገሩ የነበረው። ታዲያ እንግዲህ እነዚህ ጓደኞቻቸው አሁን ላይ አብርሽና ሩታ በገቡበት የተለያዩ ውጣውረድ እንዲሁም እስከ መለየት በደረሰበት ነገር ላይ ደግሞ በቪዲዮ እንኳን አልተመለከትናቸውም። ስለዚህ ጋሽዬ አዲስ አበባ ሲመጡ እነዚህም ጓደኞቻቸውን የዛሬ አራት ወር በፊት ያገኟቸውን እነ ዳኒን፣ እነ ጽጌ፣ እነ ሜሪ የተለያዩ አብሯቸው ቪዲዮ የሚሰሩትን መናገራቸው አይቀሩም። ምክንያቱም አሁን ላይ ያው አጠገባቸው ማንም የለም በአብርሽ በአብርሽም በሩታም በኩል ያሉ በአብርሽ በኩል ወንድሟ አለ፣ በሩታን በኩል የቅርብ ሰዋ እንደ ወንድሟ የምታየው ግለሰብ በቃ ሁለቱ ናቸው ያሉት። ከዛ ውጭ የድሮ ጓደኞቻቸው አብረው የበሉ አብረው የጠጡ ዛሬ አብርሽና ሩታ ሲለያዩ፣ ግን አብረዋቸው የሉም። ስለዚህ በዚህ ሁኔታ ራሱ ጋሽዬ ትንሽ እንደተበሳጩም ነው መረጃው የተሰማው። አዲስ አበባ ሲመጡ ጓደኞቻቸውን ሁሉ ይናገራሉ ተብሎ ነው እየተጠበቀ የሚገኘው። ጓደኞቻቸው ለምንድን ነው እርቅ እንዲወርድ የማያረጉት? ለምንድን ነው አብረው ብቻ ሲሆኑ ነው ወይ የሚጠጓቸው? ለምን ሲለያዩ ሁለቱንም ጠርተው ለምን አያስማሙም? ይሄ እኮ የጓደኛም ጥሩ ነገር ቢኖረው እንዲሁም ቁም ነገረኛ ጓደኛ ቢኖር እኔም አዲስ አበባ ድረስ መሄድ ላይ ይጠበቅብኝ ይችል ነበረ ለምንድን ነው ጓደኞቻቸው ስ ችላ ያሏቸው ብለው በጓደኞቻቸውም ተከፍተዋል በማለት ጭምር ነው በውስጥ እንግዲህ የተላኩልኝ መረጃዎች የሚያሳየው ማለት ነው እንግዲህ ለጨረቃ ፋሚሊዎች ማለትም ለብሩኬና ሀይሚ እንዲሁም ለግሬስ ፋሚሊዎች ደግሞ አብርሽና ሩታም አዲስ ዜና አዲስ የምስራች ዜና በቅርቡ መሰማቱ አይቀርም እንግዲህ በነዚህ ጥንዶች የፍቅር መለያየት ምክንያት ላዘናችሁ፣ ከሰሞኑ ለተደበራችሁ የእውነት አይዞን በቅርቡ አዲስ ዜና ከቡታጅራ በተለይም ደግሞ ከጋሽዬ ጥሩ የሆነ የሽምግልና ዜና መሰማቱ አይቀርም እና ያው ይህንን መረጃ ነው በቀጣይ ይዘንላችሁ የምንመጣው። ቀጣይ እንግዲህ የምትደሰቱበትና ልባችሁም የሚያርፍበት መረጃዎች ይሆናሉ ብለን እናስባለን ይዘንላችሁ የምንመጣው። ለዛሬ ግን የነበረን መረጃ ይህን ይመስል ነበረ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ሰመኘውላችሁ። ሰላም።